ሰላም፣ ሰላም ወድና የተከበራችሁ ያዜት ቤተሰቦች እንዴት ናቸው ሰላማችሁ? ብዝ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬም እንግዲህ ይዤላችሁ መጥቻለሁ። ያው ጆሯችን ጥሩ ነገር ይስማ ስላላለ ጥሩ ነገር ባይሆንም ማለት ነው። እስኪ ስሙት፣ አገራችን ወዴት ወዴት እየሄደች ነው። ይሄን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዤላችሁ መጣለሁ፣ ሁሌም ምንም አያመልጣችሁም። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ ማበረታታት ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ስር አስቀምጡ ማለት ነው። ወደ መረጃው እንሂድ። ቀጥ እየገባለሁ። አመሰግናለሁ። በላይክ ግቡ፣ ሰወዳችሁ ሰብስክራይብ አድርጉ፣ አበረታቱኝ መካከል በተፈጠረ ጸብ ባለቤቱ ወደ ቤተሰቦቿ በመሄዷ ምክንያት ተናዶ ወላጆቹን በጦር ወቅቱ የገደለው ግለሰብ በእስራት መቀጣቱ ተገልጿል። አቶ ፉፉ ነጋሽና ወይዘሮ ጋሪቱ ሁንዴ በትዳር ለአመታት የኖሩ ሲሆን በትዳራቸው ፈይሳ የተባለ ልጅ አፍርተዋል። ልጃቸው ለትዳር ሲደርስም ከዚያው አካባቢ አንዲት ኮረዳ አጭተውለት የሞቀ ሰርግ ደግ ሰው ይድሩታል። ፈይሳ ያገባትን ኮረዳ ከቤተሰቦቹ ጋር ለተወሰነ ሰዓት አብራው እንድትቆይ እዛው ያደገበት ግቢ ውስጥ ቦታ ተቆርሶለት ቤት ሰርቶ በፈቃደኝነት ከ እነሱ ጋር መኖር ይጀምራል። በዚህ ጊዜ ታዲያ አባትና እናት የመጀመሪያ ልጃቸውን ትዳር ጠብቀውና ተንከባክበው እየኖሩ እያለ በመሀል ክፍተቶች ተፈጥረው እንደነበር የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚዩኒኬሽን ጽፈት ቤት ባለሙያ የሆኑት ኢንስፔክተር ቹቹ ኡቴ ለብስራት ሬዲዮ ተናግረዋል። በመካከላቸው የተፈጠረው የቤተሰቡ የገቢ ምንጭ የሆነ ትልቁን የቡና ዛፍ ፈይሳ ኮረዳዋን ሲያገባ እንደ ጥሎሽ የተቆጠረ ሀብት ነውና መጠቀም ያለብን እኛንን በሚል ነው አታካራው እንደተነሳ የተሰማው የካቲት አራት ቀን 2017 ዓ ም የፈይሳ ባለቤት የቡናው ዛፍ ፍሬ ሲያፈራ የለቀመች ስትሸጥ አባትና እናት ወደ ጸብ ያምራሉ። በዚህ ጊዜ የፈይሳ ባለቤት እሱ በሌለበት ቤቱን ጥላ ወደ ቤተሰቦቿ ቤት ትሄዳለች። ፈይሳ ማታ ቤት ሲገባ ባለቤቷ አለመኖሯን አይቶ አባቱን ሲጠይቅ አባት የተፈጠረውን ነገር ሲነግሩት ልጃቸው በንዴት የገዛ አባቱን አንገታቸውን ሲያንቅ፣ እናት ደግሞ የተሰቀለ ጦር ከግድግዳ ላይ አውርደው ልጅ ነውና ሊያስፈራሩት እንደሞከሩ ፈይሳ ለፖሊስ በሰጠው ቃል ይገልጻል። በዚህም ጦሩ በእናቱ በኩል መሰንዘሩ ንዴት የተፈጠረበት ፈይሳ ነገሩ እል ውስጥ እንደከተተውና አባቱና እናቱን በሞጋት ሁለቱንም ገድሎ ጎን ለጎን አስተኝቶ ያመልጣል። በሚቀጥለው ቀን ታዲያ የባልና ሚስቱን ሞት የአካባቢ ሰዎች ለፖሊስ አሳውቀው ፖሊስ በስፍራው ተገኝቶ የሟቾቹን አስክሬን ወደ ሆስፒታል ከላከ በኋላ ድርጊቱን ማን ሊፈጽም ይችላል ብሎ ምርመራ ይጀምራል። በዚህም ልጃቸው እንደሆነ በማስረጃ በመረጋገጡ ፖሊስ ባደረገው ከፍተኛ ክትትል ፈይሳ ከሶስት ቀናት በኋላ የካቲት 7 ቀን 2017 ዓ ም ብረት ቄለም ወለጋ ዞን ጋዋ ወረዳ ከተሸሸገበት ቦታ በቁጥጥር ስር ሊውል ችሏል። ከዚያም ለድርጊቱ መነሻ የሆነውንና የድርጊቱን አፈጻጸም ፈይሳ በዝርዝር ለፖሊስ ያስረዳል። የምርመራ መዝገቡን በፖሊስ የአስክሬን ምርመራና ምዕራብ ወለጋ ዞን ኤባዋ ቅዮ በተባለ ስፍራ በባለቤቱና በወላጆቹ መካከል በተፈጠረ ጽም ምክንያት ባለቤቱ ወደ ቤተሰቦቿ በመሄዷ ተናዶ ወላጆቹን በጦር ወቅቶ ስለገደለ ግለሰብና እንዲሁ ደግሞ ገንዘብ ተበድሯት የተሰወረ ፍቅረኛዋን ከዓመታት በኋላ ተጸጽቶና ጥፋቱን አምኖ ለይቅርታ ሲያገኛት ሌሊት በስለት ወቅታ ስለገደለችው አንዲት ግለሰብ ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ዓመታት በኋላ ለእርቅና ለይቅርታ ሲያገኛት በስለት ወቅታ የገደለችው ግለሰብ እንዲሁ እርሷም በእድሜ ልክ እስራት ስለመቀጣቷ ነው የተሰማው። ትውልድና እድገቷን ከወደ ምዕራብ አርሲ ዞን ነገሌ አካባቢ ያደረገችው ሌሊሴ ዳባ የቀድሞ ፍቅረኛዋ ለእርቅና ለይቅርታ በጠራት ዕለት በመግደሏ በእስራት መቀጣቷ ነው የተሰማው። ሌሊሴ ዳባ በስራ ላይ ያለች ድሪባ እጅጉ ከተባለ የ27ት ዓመት የስራ ባልደረባዋ ጋር ወደ ፍቅር ይገባሉ። ጥንዶቹ በተመሳሳይ የሙያ ዘርፍ ላይ ተሰማርተው ለአምስት ዓመታት በፍቅረኝነት ቤት ተከራይተው የኖሩ ሲሆን ያሉበትን የስራ መስክ ለቀው በግላቸው ወደ ንግድ አለም ገብተው ለመስራት ተስማምተው እንደነበር ተገልጿል። ሌሊሴ ያላትን መሬት ሸጥና አነስተኛ ምግብ ቤት ከፍተው እየሰሩ እያለ የምግብ ቤቱ ንግድ እየቀዘቀዘ ኪሳራ ላይ ሲወድቁ ፍቅረኛዋ ድሪባ እጅጉ ከሌሊሴ ሀያ አምስት ሺህ ብር በመበደር መሰወሩን የነገሌ አርሲ ከተማ አስተዳደር ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ የሆኑት ኢንስፔክተር ወርቁ ሁሬሳ ሳ ቁሬሳ ተናግረዋል። ይህንን የተረዳችው ሌሊሴ ምግብ ቤቱን ዘግታ አክስቷ ጋር ነግሊያሪስ ተቀምጣ ያቋረጠችውን ትምህርት መከታተል ትጀምራለች። ፍቅረኛሞቹ ከተለያዩ ከአመታት በኋላ ታዲያ ጥቅምት ወር ላይ ሌሊሴ የእጅ ስልኳ ይጠራል። ስታየው የማታውቁ ቁጥር ነው። ታነሳዋለች ሌሊሴ ማንነቱን ያላወቀችው ስልክ አንስታ ስታናግር ከዓመታት በፊት ብር ተበድሯት የተሰወረው የቀድሞ ፍቅረኛዋ ድሪባ እጅጉ መሆኑን ስታረጋግጥ ለምን እንደደወለ ትጠይቋለች። እሱም ይቅርታ ለመጠየቅና አብሯት በፍቅር እንደድሮ ለመኖር መወሰኑን ይነግራትና የት እንዳለች ይጠይቃታል እሷም ነገሌ አርሲ አክስቷ ጋር እየተማረች መሆኗን ስትነግረው እሱም ሻሸመኔ ከተማ እንዳለ በመናገር ጥቅምት 26 ቀን 2017 ዓ.ም ስልክ ተደዋውለው ነገሌ አርሲ ቅርሳ የተባለ ቦታ ሌሊሴ ክፍል ተከራይታ ትጠብቋለች። ድሬባም በተሰጠው አቅጣጫ መሰረት ለአንድ አመት የተለያትን ፍቅረኛውን አግኝቶ ይቅርታ እንድታደረግለት ጠይቋት ይቅርታውን ከተቀበለች በኋላ አብሮ ለማሳለፍ ከፍተኛ ጉጉት ያደረበት ድሬባ ምንም ሳይጠራጠር ተዘናግቶ ባለበት ሁኔታ ሌሊሴ ደብቃ በያዘችው ስለ ታማጩቤ አንገቱ ላይ በመውጋት አልጋ ላይ ከጣለችው በኋላ አልጋ ስር ደብቃ ባስቀመጠችው ስለ ታም ገጀራ ደግሞ የተለያየ የሰውነት ክፍሉን በመምታት ሕይወቱ ካለፈ በኋላ በአንሶላና በብርድ ልብስ ጠቅልላ በር ከፍታ ትወጣለች። ሌሊሴ የተከራየችበት ቤት ያሉ ሰዎች በሁኔታዋ ተጠራጥረው በመያዝ ለፖሊስ አመልክተው የተከራየችው ክፍል በር ሲከፈት የቀድሞ ፍቅረኛዋ ተመለስ መረባዋክ ነ ይባላለው ያዳ ጓደኛ ነኝ። እንደዚህ አይነት ውሳኔ ላይ ደርሳል ብለሽ ብታስቢው ልጅ አይደለም። በጣም ከሰው ጋር ምግባባ ሰው ነው። በጣም ከሰው ጋር በቃ ግንኙነት አለው። ሶሻል ላይፍ ላይ በጣም እንትን ነው፣ ልጁ በጣም ተጫዋች ነው። በቃ ይህን ያህል ራሱን ላይ ሞት ወስናል ብለሽ ብታስቢው እናትና አባት አሉ። ሰራተኛ ናቸው። ሁለታቸውም እዛ ነው፣ አይራ ሀገር ነው የሚሰሩ። ይሁድ ዕለት ላይ በፌስቡክ ጽፎልኝ ነበር። ሰላም ተባብለን ብለን ከዛ ኑሮ መሮኛል፣ ኑሮ በጣም እያስጠላኝ ነው ምናምን ብሎ ስነግረኝ እኔ ምንድነው እንከው፣ ለምን ታጨናንቀኛለህ? ለምን እንደዚህ ትላለህ? ምንድነው እንከው ንገረኝ ስለው አንድ ቀን በህይወት ኖረን ከተገናኘን ነገር አለው፣ አሁን አልነግርህም ምናምን ብሎኝ ነበረ። ከዛ እኔ ለምንድነው እንደዚህ የምትለው ባኪያውን ንገረኝ ብዬ ደውዬለት ነበረ። ያን ማለት ነው። ስደውልለት ስልኩን አነሳም ነበር። ከዛ ምንድን ነው ብዬ በቃ በዛው ሰው ኩኝ እና ትላንትና ምሳ ሰዓት ላይ ማይ ላስት ብሪዝ ምናምን ብሎ ፌስቡኩ ላይ ለኮ ነበር። በፕሮፋይሉ ጥቁር ነገር አድርጎ ለኮ ነበር። ከዛ ደንግጬ ስደውልለት ስልኳ አይሰራም ነበር። ከዛ ምንድን ነው ብዬ ለሌላ ጓደኞቹም ስደውልላቸው ደውልላቸው እኛ አንዳንድ ነገሮች አሉ ግን እርግጠኛ አይደለንም ምናምን ብሎ ነግሮኝ ነበሩ። ከዛ ምንድን ነው ብዬ ስጠይቃቸው ኩላሊቱም ያም ነበር። ትንሽ ሳተር ነበር። ኩላሊቱን አሞት ነበር። ከዛ ኩላሊቱ ትንሽ ብሶበት ነው መሰለኝ እሱ በሱ ተስፋ ቆርጧል ምናምን ብሎ ነበር እነሱም። ከዛ እኔ እንደሱ ከሆነ ለምን እንደዚህ ይለቃል ታዲያ የሚያል ከባድ ነገር ነው ወይ አይጠቀምም ምናምን ብዬ ከዛ ስልኬን ዘግቼ እኔ ምሳዬን በልቼ ወደ ስራ ሲመለስ ሞቷል። ራሱን ሰቅሎ ነው ምናምን ብሎ ነበር ነገሩኝ። ከዛ በቃ ደነገጥኩኝ። ሰራተኛ ነው፣ ደንብዶሎ ይሰራል። ሎየር ነው። ምዕራብ ወለጋ ነው፣ አይራ ወረዳም ትባላለች። ከዛ አብሮ አደጌ ነው፣ እንደዋወል ነበር። አሁን በቅርብ ግን ብዙም ተደባቡለና እናቅም። በቃ በስራ ጉዳይ ምናምን ትንሽ ተራርገን ነበር እና ቤተሰቦቹ እናቱ በጣም ጣማለች፣ ደንግጣ በምክንያቱ የቀብር ስነ ስርዓቱም እዛው አይራ ነው የሆነው። ሁለት ልጅ ነው ያላቸው። ከእነሱ ገዳ ታላቁ ነው። አንዱ ጤነኛ አይደለም ሙሉ በሙሉ እንትን አይደለም አብኖርማል ነው። እሱን ብቻ ነው እናቱ በጣም እሱን ትወዳለች። እሱን ብቻ ስለምታይ እሱን አይታ ስለምትኖር ስለዚህ በቃ አሁን በጣም ተጎድታለች። እንዳሁን በቃ እራሷን አታውቅም ብሎኝ ነበር አለ። እኔ ብነግረኝ ኖሮ እኔ በቃ ችግሩን ምንም ቢሆን ወይ አማክሮ አለው ወይ ሌላ ነገርም ቢሆን በቃ ሰው እንዲረዳው ምናምን ሊያረገው ይችል ነበረ። እሱ ነው ተሰጠው እና ችግሩን አልነገረኝም። ችግሩን ብነግረኝ በጣም ደስ ይለኝ ነበር። እሱ ነው አሁን በጣም እያናደደኝ ያለው ችግሩን ብነግረኝ እኮ። በቃ ምንም ችግር እኮ መፍትሄ ያለው መፍትሄ የሌለው ችግር የለውም። እሱ ነው በጣም የቆጨኝ። ነግሮኝ ነው ደግሞ ኑሮ እንዳስጠላው ምናምን ነግሮኝ በቃ በዛው ተባ ሜሴጅን ያ ያል ግን አይመልስልኝም ስልኬንም ሊያነሳ እሺ፣ ቤተሰብ እንግዲህ መረጃውን እንደሰማችሁት ነው። ዛሬ የ ገዳንም ሰምታችኋል ማለት ነው። የዚህን ልጅም እንግዲህ የዚችንም ሴት ሰምታችኋል ሁላችሁ። መረጃው መግቢያ ላይ እንደሰማችሁት ነው፣ ሀገራችን ወዴት ወዴት እየሄደች እንደሆነ። ጭካኔ ጥግ ማለት ነው። ይሄስ ለሚስቱ ብሎ ወላጆቹን እንደዚህ በአሰቃቂ ሁኔታ እንግዲህ እንትን ማለት በጣም ያሳዝናል ማለት ነው። እና ሀገራችን ወዴት እየሄደች ነው? በቃ ጭካኔ የሆነ ነገር ገብቶብናል። ና እንጸልይ፣ ነው በቃ የእኔ መልስ እንጸልይ ነው። የእውነቴን ነው ምላችሁ ፈጣሪው ከእንደዚህ አይነት ነገር ሰውረን እያላችሁ ሁላችሁም ጸሎት አርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። በጣም ያሳዝናል። እንግዲህ አሁን ሰዓት ላይ የምንሰማው ነገሮች ለጆሮ ጭው የሚያደርጉ የሚዘገንኑ ነገሮችን እየሰማን ያለ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን አምላክ እና የሴቷም ጭካኔ ብር ተበድሮ እንግዲህ ሄደ። ከዛ በኋላ ላይ ሆቴል ላይ ይቅርታ አካላት በኋላ ሆቴል ተከራይታው መንበላ ከዛም ህይወቱን እንግዲህ አጠፋችሁ ማለት ነው። በጣም ነው የሚያሳዝነው። ለይቅርታ ልብ እንኳን ቢኖረን ገንዘብ እኮ ያልፋል። አሁን እድሜ ልኳን እሷ እንግዲህ የእድሜ ልክ ስራ ተቀጥታለች ማለት ነው። እንዲሁም ደግሞ ይህ ወንድማችንም ወላጆቹን እንደዚህ ያደረገው ይሄም እንደዚሁ እድሜ ልክ ተቀጥቷል ማለት ነው እና በጣም ነው፣ በሚያሳዝን ሁኔታ ነው እንግዲህ ይሄ ነገር የሆነው። አሁን በዚህ በየካቲት ወር ነው፣ በዚህ ወር ብቻ ነው ማለት ነው። አያቸኋለን፣ እኛ ሚዲያ ላይ የወጣው ነው ምንለው፣ ሚዲያ ላይ ያልወጣ ስንት ጉድ አለ በየአካባቢው በየቦታው በየክልሉ ማለት ነው። የጭካኔ ጥግችም፣ ፍቅረኛዋን ነው ይሄም ወላጅ እናትና አባቱን ነው ሚስቱ ጋር ቢጣሉ ማለመግባባት እንግዲህ በቡና ቂጥ የተነሳ ነው። የቡና እንጨት ይሄ የኔ ነው የተሰጠው የዛኔ ተመዝግቧል ሰጥታችሁኛል በማለት እኛን የምንጠቀምበት በማለት ነው እንግዲህ ይሄ ሁሉ ሰጠገባ የሆነው ማለት ነው። ቡናውም ሁሉም ነገር ቀርቶበት ወላጆቹ ከሱ ጋር በኖሩ አቤት ጭካኔ ኮ እውነት በጣም ያማል። እናትንም አባትንም አንድ ላይ ረፍርፎ መሄድ በጣም ነው የሚዘገን ነው። ና እንጃ ብቻ እኛ ጥሩ ጥሩ ነገር ጆሮችን እንዲሰማ አልተፈቀደልንም ወገኖቼ፣ ለምን እንደሆነ አላቅም። በጣም ያሳዝናል። እንግዲህ እግዚአብሔር አምላክ ልቦና ይስጠን። ና ለማንኛውም ነገር እስኪ ታገሱ። ትግስት ጥሩ ነው፣ ላችኋለሁ መታገስ አሪፍ ነው። እውነቴን ነው ምላችሁ። የሆነ ነገር ሲከሰት እናንተ በቃ ታገሱ፣ እስኪ ለፈጣሪ ሰታችሁ ያለውን ነገር በትግስት ብናሳልፍ ብዬ ነው ምምለው። እግዚአብሔር ትዕግስትና ማስተዋሉን ይስጠን። መዳን ያለ እኔ ሌላ ምለው ነገር የለኝም። ምክንያቱም ብዙ ብያለው፣ ብዙ ብለናል፣ ብዙ አውርተናል። ግን ምንም የተለወጠ ነገር አላየንም፣ አልሰማንም እስካሁን ድረስ ማለት ነው ና ፈጣሪ መልካም ነገርን ያምጣልን። እግዚአብሔር አምላክ ከእንደዚህ አይነት ነገሮች ይሰውረን ብላችሁ ሁላችሁም ጸሎት አድርጉ። ያማል፣ ከባድ ነው በጣም ከሚባለው በላይ ማለት ነው እና እኔ እንጃ ብቻ እኔ እንደዚህ ነው የምለው ነገር የለኝም። ማለት ይሄ ጭካኔ ጥግ ነው። ለወላጅ እናት ምን አይነት ጭካኔ ነው? ምን አይነት ዳብሎ ስላያችን ላይ ቢሆን ነው ወላጆቻችንን እንደዚህ የምናደርገው? ያውም ለሴት ለሚስት ተብሎ ብትሄድ ሂዳ ለመግባባት ሲጀመር ወላጅ ወጣቶች ማለት ነው ሚስት ስታገቡ ወላጆቻችሁ ባሉበት ግቢ ያታግቡ እባካችሁ ለክፉም ለደጉም እናንተም ወንጀል ውስጥም ኃጢአት ውስጥም እንዳትገቡ፣ ሚስት ስታገቡ ተከራይታችሁን ቢሆን ኑሩ። የፈለገ አባት ንጥጥ ያለ የተናጠጠ ሀብታም ባል ቢሆን ራሱ እህቴ እንዳትገቢ ወላጆች ያሉበት ክፉም ባትሆኝ ጥሩም ብትሆኝ ስምሽ አያምርም፣ አትጣጣሙም። ለምን እንደሆነ አላውቅም። ብዙ ጓደኞቼን አይቻለሁ። አንድ እህቴም እንደዚህ ወላጆቹ ግቢ ውስጥ ነው እንግዲህ፣ አለው ንብረት አላቸው እና እዛው ግቢ ውስጥ ማለት ነው። ተጋብተው ሶስት ልጅ ከወለደች በኋላ ልም ብላ ጠፍታ ጠፍታ የት እንዳለች አይታወቅም። ወደ አስራ አራት አመት ሁኗታል ማለት ነው ከጠፋች የባሏዋ ቤተሰቦች በአንድ እግር ሲያቆሟት ጥላ ልጆቿን ጠፍታ አስራ አራት አመት፣ ልጆቹ ዛሬ ላይ አድገዋል ከጠፋች አንዱ ሀያ አመት ሁኑታል፣ የመጀመሪያ ልጅ ሁለተኛው አስራ ሰባት አመት፣ አንዱ ደግሞ ሶስት ልጅ ነው ያላት አንዷ ደግሞ አስራ አራት አመት ሁኗት። አላያችሁ ልጆቿ የት እንዳለች እናታቸውን አያውቁም። ሞተች ብለው አልቀበሯትም፣ አለች ብለው አብረው አልኖሩም። ይሄ ሁሉ በቤተሰብ የመጣ ነገር ነው። ገባችሁ? እና ልጆቹም ያው እሱም ባልየውም አላገባም በጸጸት ማለት ነው ዝም ብሎ በቃ እየጠጣ እያጨሰ ምን እያለ በቃ የሆነ አይምሮ የተነካ ሰው ሆኖ የልጆቹ አባት ዝም ብሎ የተንቋለለ አጥራጥር ስር ማታ እየተፈለገ ነው ከመጠጥ ቤት የሚገባው ለምንድን ነው ይሄ ሁሉ በማን የተነሳ ነው በሚስቱ በቤተሰቦቹ በአንድ ግር ያቆሟት ምንም ጥሩ ብትሆን መስማማት አይችሉም ጥላ ልም ብላ ጠፋች ሶስት ልጆች ጥላ እሷ ስትጠፋ ጊዜ ህጻናት ነበሩ የመጀመሪያ ልጅ ስድስት አመቱ ሁለተኛው አራት ሶስተኛዋ ደግሞ ገና አመት ከምናምናት። በቃ ሶስቱንም እርግፍ አድርጋ ቤተሰቦቿም አያውቁም፣ ባሏም አያውቅም። አንድ ልብስ ሳትይዝ ማለት ነው። እልም ብላ ሲጨቀጭቋት በቃ ቤቱን ለቃላቸው ልም ብላ ጠፍታ፣ ወላጆችም ልጃችን ሞተች አለች አያቁም። ህጻናቶቹም ምንም አያቁም ስለእናታቸው። በጸጸት ያው ቁጭ ብለው የሚሯቸው ልጆቹ ራሱ ትክክል አይደለም። ይሄ በምን የተነሳ ነው? አንድ ጊዜ ስለዚህ አንድ ጊዜ እባካችሁ ትዳራችሁ አያምርም።